እንደ አውሮፓውያን አቆጣጠር በሁለት ሺ ሰባት ኦባማ ፕሬዝዳንት ለመሆን መወዳደራቸውን ሲያሳውቁ ብዙዎች ተጠራጥሯቸውም ነበር። ወጣት ነበሩ፣ በሀገራዊ ፖለቲካ ያላቸው ልምድ አናሳ ነበርና ብዙዎች እዚህ ግባ የሚባል ግምት ግን አፍሰጧቸውም። ነገር ግን በአላማቸው የጸኑት ከዛም፣ የተለያዩ የገንዘብ ማሰባሰቢያ ዘዴዎችን በመጠቀም ትልቅ መልእክት የነበራቸውን መፈክሮች በማሰማትም ህዝቡ ጉድ እስከሚል ድረስ አፉንም አስከፈቱት። የብዙ ሴራና ደባ ተጋላጭነታቸው የሰፋ ቢሆንም ህዝብ ግን ወደዳቸውን አረፈው። ከአጥናፍ እስከ አጥናፍ ኦባማ መጪ አሜሪካ በስሉም ሲሉም አወዳደሷቸው። በኖቬምበር 2008 ዓ.ም ልክ በዛሪዋ ቀን ሪፐብሊካኑን ጆን ማይኬንን አሸንፈው አሜሪካው የመጀመሪያው አፍሪካ አሜሪካዊ ፕሬዝዳንትም ሆኑ። የድላቸው ምሽት የብዙሃንን ልብ የነካ ታሪካዊ ቀን የሆነም ሲሆን፣ የዩናይትድ ስቴትስ ኦፍ አሜሪካ ህዝብ ለመጀመሪያ ጊዜ ጥቁር ፕሬዝዳንት መረጠ።